ሰላም እንደምን አላችሁ፣ ወገኖቼ። ሙስሊም ወገኖቼ አሰላም አላይኩም፣ እንዴት ናችሁ? የምናውቃቸው ዛኪር ናይክ እና ሸህ አህመድ ዲዳት ከሞት መሞታቸው በፊት እየተሰቃዩ ነው። እዚህ ላይ የምንመለከተው ቀና ብለው የእስራኤልን ባንዴራ እያዩ ይመስለኛል። ሸህ አህመድ ዲዳት የእስራኤልን ባንዲራ ከመሞታቸው በፊት ጥሩ አድርገው እያዩ መሰለኝ። ሸክ አህመድ ዲዳት ቴሮሪስት ወይም ደግሞ አሸባሪ። እዚህ ጋር ይህም አሸባሪ ነው፣ ዋና አሸባሪ ነው። ህንድ ሀገር መሄድ አይችልም፣ ምክንያቱም ብዙ የእሱ ተማሪዎች ብዙ ወንጀል ፈጽመዋል። ዶክተር ዛኪር ናይክ ማለት ነው። ሸክ አህመድ ዲዳት ሁለቱም አሸባሪዎች ናቸው። እስኪ ምንድን ነው የሚናገሩትን እንስማ። ሼክ አህመድ ዲዳት የተናገሩት ነገር አለ። ወይት ነው ኖ ኖ። ሌላ ነው ሌላ ነው። ይሄ ነው። ሼክ አህመድ ዲዳት ስለ እስራኤል የተናገሩትን እተረጉምላችኋለሁ። በሜምሪ ቲቪ ተብሎ የሚጠራ የመካከለኛው ምስራቅ ሳውዝ አፍሪካዊት ስኮላር ነው ደሞ አይሁዶችን እጠላለሁ እጠላለሁ። አይሁዶችን እጠላለሁ እጠላለሁ። ሁላችንም እንጠላቸዋለን። አይሁዶችን ሁላችንም እንጠላቸዋለን። እኔ በግሌ ተጠየቃችሁኝ፣ ግን እያንዳንዱን አይሁድ አልጠላም፣ አልጠላም። ሁላችን እንጠላቸዋለን እንጠላቸዋለን እኔ እጠላለሁ። አይሄድ ጁስ አይሁድን እጠላለሁ እጠላለሁ። በግልክን ተጠየቃችሁኝ አልጠላም። እስራኤልን በሙሉ ጠላት አለሁ ጠላት አለሁ በህዝቤ ያደረገችውን ምንድን ነው? ምን ህዝብ አለው? እሱ የህንድ እንትን ነው። ያደገው ሳውዝ አፍሪካ ነው። ሳውዝ አፍሪካና እና እስራኤል ምን አገናኘው? በየት ደንበር? በየት በምን በምንድን ነው እንትን የሚለው? ህዝቤን ፍልስጤማውያን የት አገኛቸው? የት? ስለዚህ ልጆችንና እንትኖችን በመበደላቸው ጠላቸዋለሁ አይሁዶችን ኢፍ አይ አድ አ ላይሰር ገን በጣም እንትን ብሎ የሚተኩስ ጠመንጃ ቢኖረኝ አልሞ የሚተኩስ ሌዘር ነድሎ የሚመታ ጠመንጃ ቢኖረኝ የአቶሚክ ቦምብ ቢኖረኝ የአቶሚክ ቦምብ ቢኖረኝ ወደ እስራኤል ወደ አይሁዶች

ፓኒአብረውን ፍልስጤምን በሙሉ አፈንድቼ ፍልስጤሞች በሙሉ እንትኖች ጨረሳቸው ነበረ። እንትኖች አይሁዶችንም እንትኖች ፍልስጤማውያንን ሁሉንም በአንድ ላይ በአቶሞች አፈንድቼ አላህ ዛውጃል አላህ እራሱ እነሱን ፍልስጤሞችን ያድን ነበር። እኔ ስራውን እሰራለሁ። ሁሉንም አይሁዶችንም ፊልስጤሞችንም አጠፋለሁ። አላህ ደግሞ የእሱ ስራ ሰርቶ የገደልኳቸውን እንትን ያጠፋኋቸውን አስነስቶ ሰባ ሁለት እንትን ይሰጣቸው ነበር ይሰጣቸው ነበር ይሰጣቸው ነበር። አያችሁ፣ ይሄ ነው። አንዲት ደቂቃ እንኳን አልታገስም ነበር ቢኖረኝ ኑሮ አቶሚክ ቦምብ አቶሚክ ቦምብ ቢኖረ ኑሮ ኢንሻላ፣ የአቶሚክ ቦምብ ቢኖረ ኑሮ አንዲት ደቂቃ እንኳን አልታገስም ነበር። ብዋርጌው ብዋርጌው የፍልስጤምን ምድር በሙሉ ደምስሼ ሙስሊሙንም፣ ክርስቲያኑንም፣ አይሁዱንም፣ ምኑንም፣ ሁሉንም በዛ የተሰበሰበውን በሙሉ ድምስስ አርጌ በቃ በአቶሚክ ቦምብ የጠፋ ምድር አደርገው ነበር። ቢኖረኝ ኑሮ ነው ያልኩኝ እኮ፣ የለኝም። ኧረ ምን ይኖርሃል፣ ምን ይኖርሃል፣ ምን ይኖርሃል? አይሁዶችን ጠላቸው። ሌላ ምን መጥላት ነው? ሌላ ምን ይበቃኛል? ወገኖች ከዚህ ላይ ግን ደግሞ ወደ ቀና ብሎ ባንዴራዋን እያየ ነው እሱ ህዷል። ባንዴራዋ አለች። ሃም እስራኤል ሃይ የእስራኤል ህዝብ ይኖራል። ኦኬ ለዛ ለዓለም ይኖራል። እናንተ ግን ሙስሊሞች ሞት፣ ሞት ነው አደለ? ሞት በቃ ሄ ነው ሞት፣ ሞት። ምን እኔ እኮ በጣም ይገርመኛል። ምክንያቱም የሞት ሃይማኖት ነው፣ የማጥፋት ሃይማኖት ነው፣ የማዋረድ ሃይማኖት ነው ሰዎች በሰላም እንዲኖሩ የማይወድ ሃይማኖት ነው ወገኖች። ይህ ምንድን ነው ጥቅሙ? እሲ እንወያይ። ምንድን ነው ጥቅሙ? እንዲ እሺ፣ እንግዲህ ቢኖረ ኑሮ ፍልስጤምንም ሁሉንም በአንድ ላይ በኒኩሌር ቦምብ በአቶሚክ ቦምብ ብለው ነበር አለ። እና ታዲያ እሱ ከገደለው ጆዎች ከገደሉት ሁሉንም ከገደለ ምንድን ነው ልዩነቱ? እሱ ቢገል አቶሚክ ቦምብ ቢኖረውና በሙሉ የፍልስጤምን ህዝብ ቢያጠፋ ሙስሊሙን ሁሉ ቢያጠፋ እስራኤል ብታጠፋው ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ወገኖች ሰው ሰውን ለማጥፋት ለምንድን ነው ለምንድን ነው እንደዚህ? ይህ እኮ ነው የስልምና ሃይማኖት፣ እንደዚህ አይነት ሃይማኖት ነው ወገኖች። ኑ ወደ ኢየሱስ

ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋዎች ብፁዓን ናቸው፣ ምድርን ይወርሷታልና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ፣ ሲያሳድዷችሁ፣ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ብፁዓን ናችሁ። ዋጋችሁን በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳድደዋልና እናንተ የምድር ጨው ናችሁ እያለ ይህን የመሰለ ወርቅ ትምህርት ኢየሱስ አለው። ጌታ ኢየሱስ ኢየሱስ ክርስቶስ እንደዚህ ነው የሚያስተምረው። ፍቅር ለጠላትህን ውደድ ነው የሚለው። ጠላትህን ውደደው ቢኖረ ኑሮ የራሴንም ሕዝብ አጠፋው ነበር። ለምን ለምን? ሙስሊሞች ለምንድን ነው ሲ መልስ ስጡኝ ሲ ለምን ዋይ ለምንድን ነው? እንዴ ፍቅር አይሻልም? አብሮ መኖር አይሻልም? መረዳዳት አይሻልም? መደጋገፍ አይሻልም እ አንዱ ለአንዱ እንትን ሆኖ መኖር አይሻልም? ተቻችሎ መኖር አይሻልም? ምንድን ነው? ሙስሊሞች አስቡ፣ ባካችሁ ወገኖችን እናንተን እኛ ምንጠላበት አቅምም የለንም። እንወዳችኋለን፣ እንወዳችኋለን ምረትን ነው የምንፈልግላችሁ። ግን ይህ ሃይማኖት ነቀርሳ ነው። አስተማሪዎቻችሁ ነቀርሳዎች ናቸው። እናንተን እንዲህ አድርገው በክለው። ለዚህ ነው ሂዱ፣ አጥፉ የሚሉት። ኢየሱስ ግን የሰላም አምላክ ነው። ኢየሱስ ሰላምን ይሰጣል። ኢየሱስ የምረት የቸርነት የበጎነት አምላክ